ሲናገር ኦ ነውር ነው፣ እንዴት እንደዚህ ያለሽ ምናምን። እውነቱ እንነጋገር ከተባለ በአብዛኛው ፋሚሊ ሊምጣላችሁ ቲክቶክ እያየ ዩቲዩብ እያየ ወይም ቃና እያየ ወይም ፊልም እያየ ወይም ድራማ እያየ ልጆቹ እንኳን ምን እንዲሉ መስማት ያቃተው ቤተሰብ ይበዛል። ሪያሊቲው እሱ ነው። ምን እንደሚሉ እንኳን ማዳመጥ ማለት ነው። ምን እንደሚሉ ምን እያሉ እንደሆነ ምን እያደረጉ እንደሆነ እና ለልጆች ምንድን ነው የሚማሩት ምናምን የምትሉ ሰዎች ልጆቻችሁን ራሳችሁ እኮ ነው ማድረቅ ያለባችሁ እናንተ ልጆቻችሁ ምን እንደሚያዩ ያልመረጣችሁላቸው ልጆቻችሁን ሌላ ሰው ተጠንቅቆ እንዲያወራ የምትመኙት ነገር በጣም ነው የሚገርመኝ እና የሚያስቀኝ እናንተ እኮ መጀመሪያ ለቃችሁ ስልኩንም ምኑንም ሁሉንም ነገር ሰጣችኋቸው ከቀን ከእሁድ እስከ እሁድ ልጆቻችሁ በዚህ በቴክኖሎጂ አእምሯቸው እንዲደነዝዝ የፈቀዳችሁ ጊዜ እኮ ነው ልጆቻችሁ ማረቅ እንዳቆማችሁ ማወቅ ያለባችሁ። እና ሌላ ሰው ላይ ብሌም አታርጉ። ልጆቻችሁን የምታደጉት እናንተ የወለዳችሁት ነው እንጂ ሌላ ሰው የሚናገረው ንግግር አይደለም። ኦኬ፣ ይሄን ማለት እወዳለሁ። ይሄን ማለት አለብኝ። ይሄ ለእኔ ትልቅ ፖይንት ነው፣ ትልቅ ማስተላለፍ ያለብኝ መልእክት ስለሆነ ነው። ልጆቻችሁን ለማድረግ ልጅን የሆነ ነገር እንኳን ገጥሞት የሆነ ችግር እንኳን ገጥሞት የሚያዳምጠው ቤተሰብ የሌለ ሆኗል።